ሃሉ፣ እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ምን መሰላችሁ፣ እኔ ትንሽ ከተጠቀምኳቸው ነገሮች ላካፍላችሁ ብዬ ነው። እንደምታውቁት እኔ የዛፍ ቲፕስ ተማሪ ነኝ። ቲክቶክ ከከፈተ አንስቶ ቋሚ ተሰላፊ ነኝ ያለ ማጋነን። ምናልባት ካላመመኝ ወይ የሆነ ችግር ካልገጠመኝ በስተቀር አልቀርም። አላርም ሞልቼ ነው የምከታተለው። ምክንያቱም በራሴ ቋንቋ ያልገባኝም ጠይቄ ስለምረዳ ደስ ይለኛል። እውነቱን ለመናገር ከዛም በፊት የቋንቋ ትምህርት ተምሬያለሁ፣ ነገር ግን ይሄዳለሁ እመጣለሁ እንጂ አንድም ነገር አይገባኝም ነበር። ስንቶቻችሁ ናችሁ እንደኔ ሆናችሁት? እና እኔ በጣም ደስ እያለ ነው የምማረው። ዛፍዬ፣ ጤና፣ እግዚአብሔር አምላክ ጥሩ አንደበት ስጥ ነው የምለው። ወንድሜ በርታ፣ እንዳትሰለቸን በጣም ጥሩ ነገር እያረክን ያለኸው ለወገኖችህ። በርታልኝ ወንድሜ፣ ስለ ሁሉም ነገር አመሰግናለሁ።